በጣም ከባድ ጊዜ ነበር። እንኳን ለውብዬና ለናሂ፣ በዙሪያው ላለን ሰዎች በጣም ከባድ ጊዜ ነበረ። ከባዱን ጊዜ እንግዲህ መድኃኔዓለም አሳልፎልናል። ከዚህ በኋላም በእንደዚህ አይነቱ እንደማያሰባስበን ተስፋ አደርጋለሁኝ። አይሆንምም፣ ደግሞ በደንብ የተማሩበት ይመስለኛል። ውብዬም በግሏ ተምራበታለች፣ ናሂም ተምሮበታል። በዚህ አጋጣሚ ተመልካቾችን በጣም ብዙ ተምረውበታል። ባለትዳሮችም ዳሮችም ወደፊት ሊያገቡም ያሉ እንዴት አድርገው መፍታት እንዳለባቸው፣ ችግር ወደ ውጭ መውጣት እንደሌለበት፣ ቢቻል ከባልና ሚስት ካለፈ በዙሪያ ካለ ከነፍስ አባት ወይም ደግሞ ከቤተሰብ እንደማይወጣ እና መውጣቱም ደግሞ ምን ያህል ጉዳት እንደሚያመጣ በደንብ ያሳያል። እንግዲህ ይሄ ነገር ታውቆም ይሁን ሳይታወቅ ወደ ውጭ የወጣው ግን ለብዙዎች ለብዙሀን መማሪያ ሆኗል። በእነ ውብዬ ላይ ያየነው ነገር በማንኛችም ላይ እንዳይደገም ትምህርት ይሁንልን። ሰ በጣም እንግዲህ ደስ ጊዜ ነበርን ከበናችን የነበራችሁ ሁላችሁም እናመሰግናለን። በክፉን በደጉም ያልተለያ